በደቡብ አፍሪካ ጆሃንስበርግ እየተካሄደ በሚገኘው የቡድን 20 ጉባኤ ላይ 42 ሀገራትና ድርጅቶች በተለያዩ ደረጃ እየተሳተፉ ይገኛሉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በቡድን 20 ጉባኤ ላይ ባደረጉት ንግግር የጥንት ስልጣኔ ባለቤት የሆነችው ኢትዮጵያ በርካታ ፈተናዎችን አልፋ አሁን ላይ አስደናቂ ስኬት እያስመዘገበች መሆኑን አንስተዋል። በዚህ ታሪካዊ የጂ ትወንቲ ጉባኤ ላይ በአፍሪካ ምድር ላይ ሆኜ ንግግር የማቀርበው በትህትናና በተስፋ ነው። የኢትዮጵያ እድገት ጉዞ አሁንም በሂደት ላይ ነው። እንደ ብዙዎቹ እዚህ የተሰበሰበው ሀገራት ሁሉ የእኛም ታሪክ በአስቸጋሪ ሁኔታዎች ውስጥ እንኳን ሆኖ ሊመጣ እንደሚችል የሚያሳይ በመሆኑ ነው። ኢትዮጵያ የጥንት ስልጣኔ ምድር ናት። በዚህም ብዙ ፈተናን አሳልፋለች። የወደፊት እጣፈንታዋ አሁንም ድረስ እየተጻፈ ነው። ሀገራችን የተለያዩ ምዕራፎችን እያለፈች ነው። ህዝቦቻችን መደመርን የተሰኘውን ፍልስፍና መሰረት ያደረ ያደረገ ዘላቂ የሆኑ ማህበራዊ ሴቶችን ገንብተዋል። የመደመር ፍልስፍና ከኢትዮጵያውያን አይበገሬነት መንፈስ የሚቀዳ ሲሆን በልዩነት ውስጥ አንድ በመሆን የተለያየ ምቃቅምን በማጣመር የተሻለ ነገርን ለመስራት ያስችላል። በመደመር እሳቤ ኢትዮጵያ አካታች እድገትን እያስመዘገበች ትገኛለች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተሞቿም ቢሆን የፈጠራ ማዕከል ወደ መሆን መሸጋገራቸውን በጂ20 ጉባኤ ላይ አብራርተዋል። በመደመር መንፈስ እየተመራች ኢትዮጵያ ወደ ሁሉን አቀፍ እድገት እየገሰገሰች ነው፣ ከተሞቻችንም የፈጠራ መናኸሪያ ሆነዋል። የኢንዱስትሪ ፓርኮች እንደ አዲስ ቅርጽ ይዘዋል። ኢኮኖሚያችን እያደገ ነው። አርሶ አደሮቻችን አሁን ላይ ዘመናዊ የሚባል መሳሪያ ይጠቀማሉ። ለረጅም ጊዜ እንደኛ ያሉ ሀገሮች ደካማ ወይም ድሆች የሚል ስያሜ ተሰጥቷቸዋል። ሆኖም ታሪካችን እንደገና ለመጻፍ የድፍረት ድርጊቶች በመውሰድ የመቻል አብዮት ውስጥ ገብተናል። ምክንያቱም እድገት የሚመጣው አንድ ሰው ወደ ኋላ እንዲቀር ለመተው ፈቃደኛ ባልሆኑ ሰዎች ስኬት በመሆኑ ኢትዮጵያ ውስጥ አካታችነት ልግስና ወይም ቸርነት አለመሆኑን ተምረናል። ይልቁንስ ቅልጥፍና እንጂ። እያንዳንዱ አርሶ አደር ስራ ፈጣሪና የፈጠራ ባለቤት በሄደት ሲተባበሩና ሲተጉ ኢኮኖሚው ራሱን የሚደግፍ ይሆናል። የኢትዮጵያ የእድገት ጉዞ ባለፉት ጊዜያት በድርቅ በግጭትና በዓለም አቀፍ አደጋዎች የተፈተነን እንደነበር ያነሱት ጠቅላይ ሚኒስትር አብይ አህመድ ታዲያ ከእነዚያ ፈተናዎች ትልቅ ልምድና አቅም መቀመሩን አንስተዋል። ኢትዮጵያ በታዳሽ ኃይል ልማት ላይ ከፍተኛ ምርታ ውስጥ ስትሆን ይህ ኃይል ልማት ደግሞ እያንዳንዱን ቤት ብርሃን ከመውላ ባለፈ የኢትዮጵያን እድገት ማረጋገጫ ተስፋና ትዕምርት መሆኑንም አመላክተዋል። በጉባኤው የመጪውን ዘመን እድገት በጋራ የማለምና የጋራ ትብብርን መቀመር አለብን ያሉት ጠቅላይ ሚኒስትሩ በዚህም በሦስት ዋና ዋና ነጥቦች ላይ ላይ ትኩረት አድርገዋል። የመጀመሪያው ኢትዮጵያ ከቡድን ሀያ አባል ሀገራት በጋራ ማዕቀፍ ያሉን ሀብቶች ወደ ጥቅም ለመቀየር ንቁ ተሳትፎ ታደርጋለች። የዕዳ እፎይታዎቻችን ዜጎቻችን የሚያበረታቱ የተማሩ ልጆችን ቁጥር ከፍ የሚያደርግ ዘመናዊ ሆስፒታሎችና ጠንካራ መሰረተ ልማቶችን ጨምሮ የወደፊት ደህንነትን ወደሚያስገኙ ኢንቨስትመንቶች መተርጎም አለበት። ሁለተኛ፣ የአየር ንብረት ነው። በአረንጓዴ አሻራ ንቅናቄ የተነሳሽነት ኢትዮጵያውያን ከ48 ቢሊየን በላይ ችግኝ ችን ተክለናል። በዚህም ተጠርጎ የነበረው አፈር ወደ ነበረበት ተመልሷል። የተጎዱ ተፋሰሶችም በማገገማቸው ለአየር ንብረት ለውጥና ለተፈጥሮ ክብካቤ አውንታዊ ሚና ከመጫወት ባለፈ ማኅበረሰቡን ተጠቃሚ የሚያደርጉ አረንጓዴ ሴት ሰንሰለቶች የኢንቨስትመንት መልክዓ ምድር መሆን አለበት። ሶስተኛው ኃይልና ዲጂታል ትራንስፎርሜሽን መሆኑን በጉባኤው ያነሱት ጠቅላይ ሚኒስትሩ በተለይ የታላቁ ኢትዮጵያ ሕዳሴ ግድብ የአፍሪካን የታዳሽ ኃይል ፍላጎት የሚያሳይ ነው ብለዋል። የኃይል አማራጮችን ወደ ፀሐይ፣ ንፋስ፣ ጂኦተርማልና ኒውክለር ኃይል ግንባታ እያሰፉ መሆኑንም አመላክተዋል። በዲጂታል ዘርፉም ቢሆን ኢትዮጵያ ቴሌኮምን ወደ ግሉ ዘርፍ ማሸጋገር መቻሏን በማንሳት በተለይ በብሮድ ባንድና የላቀ ዲጂታል አጠቃቀምን ማረጋገጥም ስለመቻሉ አጠቅሰዋል። አርቲፊሻል ኢንተለጀንስ የሰው ሰራሽ አስተውሎት ለኢትዮጵያ ድርቅን ለመተንበይ በሽታን ለመ መርመር እና የሀገር ውስጥ ቋንቋን ለመደገፍ የሚረዳ መሳሪያ ሲሆን ቴክኖሎጂ ለሁሉም የሚሰራ መሆኑን ያረጋግጣል የኢትዮጵያ ጉዞ የበርካታ አዳጊ ሀገራትን ኢኮኖሚ ያንጸባርቃል በዚህም ስኬታችን ትምህርት ሲሰጥ ተግዳሮቶቻችን ደግሞ ግንዛቤን ይለግሳሉ አሁን ላይ ሁለንተናይና ቀጣይነት ያለው እድገት ለአህጉራችን ተግባራዊና ሞራላዊ ግዴታ ሆኗል ከፍ አድርገን የምንመለከተው ነገር እንደገና ማጤንና ዋጋ የምንሰጠውን ነገር ለመወሰን ድፍረትን ይጠይቃል የቡድን ሀያ አባል ሀገራት እያደገ ሲሄድ የመቋቋም አቅምን የሚለካ አዲስ እይታ እንዲተልም ሐሳብ አቀርባለሁ። የሀገር ውስጥ ምርትን ብቻ ሳይሆን የማኅበረሰቦችን የመቋቋምና የመላመድ አቅም መለካት ያስፈልጋል። ምክንያቱም ውሎ አድሮ ልማትን የሚያስቀጥል ስለሆነ ለዚህ የጋራ ዓለም አቀፍ ጉዞ መሳካት ደግሞ ኢትዮጵያ የበኩሏን አስተዋጽኦ ለማበርከት በመደመር ፍልስፍና ዝግጁ መሆኗን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን ሀያ ጉባኤ ላይ አረጋግጠዋል።